ሰላም ጤና ይስጥልኝ፣ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ዛሬም አዲስ መረጃ አለ። በአይነቱ ልዩ የሆናለ የዋ ታጣቂ ዋና አዛዥ እና አለቃ የነበረው እርስ በርሳቸው ተሸኝቷል። ይህን ጉዳዮች የምንዳስሰው ይሆናል ። እንዲሁም መንግስት ያቀረበላቸውን የሰላም ጥሪ የሚቀበሉ ወንድሞቻችን ዛሬም እንደቀጠለ ነው። የቋራ ወረዳ ሲንቀሳቀሱ የነበሩ ደቡብ ጎንደር ዞን ሊቦ ከምከም ሲንቀሳቀሱ የነበሩ የመንግስት ሰላም ጥሪ ተቀብለው ገብተዋል። እነዚህን ጉዳዮች የምንዳስስ ይሆናል። እንዲሁም የካፒቴን አቋም የተስማማባቸው ከአማራ ክልል ፕሬዚዳንት ከአቶ አረጋ ከበደ ጋር የተፈራረመባቸው ጉዳዮች ነጥቦች አሉ። እነሱ ጉዳዮችም የማስደምጣችሁ ይሆናል። ጀነራል ባጫ ደበሌም የጻፈው መጽሐፍ አለ። እሱን ማስቀንጭቤ የማስደምጣችሁ ይሆናል። ከዚህ ጋር አያይዤ ቀጥታ ወደ ጉዳዬ የማመራ ይሆናል። ዘረኝነትና ጽንፈኝነት ይውደም! ለሀገራችን ሰላም ያድርግ። ታጥቃችሁ የምትንቀሳቀሱ ወንድሞቻችን ፊታችሁን ወደ ሰላም እንድታዞርሩ መልክቴ እያስተላለፉ፣ ቀጥታ ወደ ጉዳያችን ስንገባ በምዕራብ ጎንደር ዞን አዳኝ አገር ጫቆ ወረዳ ድንግል ቀጠና ራሱን የፊት አውራሪ ገብርዬ ክፍለ ጦር ብሎ ሲንቀሳቀስ የነበረው የፋኑ ታጣቂ ቡድን አባላት የሰላምን አማራጭ ተቀብለው ለመንግስት በዛሬው እለት እስከነሙሉ ትጥቃቸው እጃቸውን ሰጥተው ገብተዋል። እንኳን በሰላም ገባችሁ። እንዲሁም በምዕራብ ጎንደር ዞን ቋራ ወረዳ ተብሎ በሚታወቁ የታጥቀው በጫካ ሲንቀሳቀሱ የነበሩ ራሱን የቋራ ኦሜድላ ክፍለ ጦር ቴዎድሮስ ብርጌድ እያለ የሚጠራው የፋኖ ቡድን አባል መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብተዋል። ሰሞኑን በጎንደር ላይ በርካታ ታጣቂዎች እየገቡ ይገኛሉ። በዚህም በናብቴ ወልዴ ላይ ወቀሳ የተሰነዘረ ጥያቄዎችም የተነሱበት አለ። እሱን ጉዳዮችም የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ ቤተሰብናዎች ላይክ፣ ሼር እያደረጋችሁ የትም እንዳትሄዱ እንዲሁም በደቡብ ጎንደር ዞን ሊቦ ከምከም ወረዳ ታጥቀው ጫካ የነበሩ ኃይሎች የመንግስት የሰላም ጥሪ ተቀብለው ወደ ወረዳው በሰላም መግባታቸው ተሰምቷል። በወረዳው አሚቦ አምቦ ሜዳ ተብሎ በሚታወቁ ዙሪያ ሲንቀሳቅሱ የነበሩ የጌታቸው አባል የነበሩ ስጦተው ተብሎ የሚታወቅ እንግደው ተብሎ የሚታወቅ እና ሀብታሙ የሚባሉ እስከነሙ ተጥቃቸው መንግስት ያቀርበላቸውን ተቀብለው በሰላም ገብተዋል። ዋናና ልዩ ወደሆነው መረጃችን ስናልፍ በራያ ኮረም የሚገኘው የአርሚ 24 ኮር ሶስት ጎሽ ክፍለ ጦር እርስ በርሱ በመግጠማቸው የተሰማው ኮረም ላይም የሚገኙ የዋት ታጣቂ አባላት ውስጥ ላይ በተፈጠረ አለመግባባት እርስ እርስ በመግጠማቸውና ሁለት ቆስለው አዲስ አለም ገብረ እግዚአብሔር የተባለ የጎሽ ክፍለ ጦር ምክትል አዛዥ መቀንደሹ ወይም እስከወዲያኛው መሸኘቱ መረጃው እየወጣ ይገኛል። በዚህም በተለይ የአዲስ ዓለማው የገብረ እግዚአብሔር ተብሎ የሚታወቀው ይህ የሉማሚ ተወላጅም እንደሆነ ሌላኛው መረጃ እየወጣ ይገኛ ማለት ነው። ውድ ቻና ቤተሰብ ተከታታዮች ሰብስክራብ ማድረጋችሁን እንዲሁም ላይክ ማድረጋችሁን እንዳትረሱ። ሌላኛው ጸረ ሽምቅ ውጊያ የተሰኘው በባጫ ደበሌ የተጻፈው መጽሐፍት በተመርቋ ማለት ነው። ከፍተኛ አማራዎች በተገኙበት በአምባሳደር ጀነራል ባጫ ደበሌ የተጻፈው የጸረ ሽምቅ ውጊያ ጥበብ መጽሐፍ መመረቁ እጅግ ደስ የሚል ጉዳይ ነው። ብዙ መረጃዎችም እንደሚያካፍለን ተስፋ ይደረጋል። ሌላኛው መረጃችን ደግሞ ልዩ የሆነ መረጃ እየወጣ ከሚገኘው አንዱ የኢትዮጵያ ወታደራዊ ቴክኖሎጂ በአፍሪካ በቀዳሚነት የሚጠቀስ እየሆነ መጥቷን በዚህም የኢትዮጵያ አኪንቺ የተሰኘና አድቫንስ ኦል ሲስተምስ ትዌንቲ አወርስ ያለ እረፍት እረፍት የሚሳር ከራዳር እይታ ውጭ ማዳባይት የሚችለው የድሮን በብዛት ታጥቃለች። በዚህ መረጃዎች እየወጣ ይገኛል። ሌሎችም አሁን የማይወሩ ገና ገና ብዙ በርካታ እያሉ መሆኑ ተገልጿል። በዚህም ዋና የአየር ኃይል አዛዥ የሆነው ይልማ መርዳሳ መግለጻቸው ተሰምቷል። ይሄ ብቻ አይደለም፣ በአፍሪካም እየወጣ የሚገኝ ጉዳይ ነው። በተለይ ማንም ባልገመተው ሰዓት ኢትዮጵያ እንግዲህ ድሮን ከማምረት ውጭ በብቃትም ቀመጧ እየተሰማበት አሁን በቅርብ ጊዜ ነው። በዚህ አይደለም ገና ደግሞ ያልተወሩ መረጃዎች እንዳሉም፣ አሁን ትልቅ መርዶ ይመጣልን እጅግ ደስ የሚል ሰበር መረጃ እየመጣ ይገኛል። ስለዚህ ለጠላቶቻችን መርዶ ነው፣ ለእኛ ደግሞ ብስራት የሚሆንበት ጊዜ የሆነ ነው። በተለይ ደግሞ ሻቢያ ወይም ኤርትራ በሱዳን በኩል ዳኢሽ የሚሉት ታጣቂዎችን እያዛዎች መሆኑ አንዱ ኢትዮጵያን በጃዞር ለመምታት የሄደችበት እርቀት መሆኑ መረጃውም ሌላ እየወጣ ይገኛል። ወደ ዋናው ሌላኛው መረጃዎች ስናልፍ ካፒቴን መሰሽ ያሰጠ ከተፈራንባቸው እና ከተነሱ ዋና ነጥቦችን ላስታውሳችሁ የአማራ ህዝብ በማንነቱ እንዳይገደል እንዳይሰደድና እንዳይፈናቀል በዚህ መንግስትም የበኩል እንዲወጣ በሚል የተስማማባቸው የተፈናቀሉ ዜጎች እንዲመለሱ የአማራ ክልል በኩል የመልማትና የመጠቀም መብቱ እንዲከበር በፋኖስም በፌዴራል ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ የቆስ ሰዎች መልሶ የማቋቋም ስራ እንዲሰራ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሎች እንዲሁም በማህበረሰቡ እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው ትምህርት ያቋረጡ ተማሪዎችም ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት ተደርሶ ፊርማ የተፈራረሙበት አንዱ ማሳያ ነጥብ መሆኑ ተዘግቧን ማለት ነው። ሌላኛው ጉዳዮች በፋኖ ታጣቂዎች እየተሰነዘረ የሚገኝ ሀሳብ ከራሳቸው የተወሰደ መረጃ አለ። ሰሞኑም በርካታ ታጣቂ የፋኖ ታጣቂዎች ወደ መንግስት የሰላም ጥሪ በመግባቱ በጎንደር የሚገኙ ፋኖ አመራሮች ላይ ወቀሳም አዘነታም የተሞላበት የተሰነዘሩ ጽፎችን ላስደምጣችሁ። ይድረስ ለአርበኛ ሀብቴ ወልዴና ለሳሙኤል ባለድል ከሰሞኑ ወደ አገዛዙ እየገቡ ያሉ የፋኖ ኃይሎች ይዘው የሚገቡት የቡድን መሳሪያ በህዝብ ገንዘብ ከወራሪ ከማህበረሰቡ ይጠበቃል፣ ማህበረሰቡን ይጠበቃል ተብሎ የተገዛ ቢሆንም በዚህ ወር እያየናቸው ያሉት ልምምዶች ልክ ያልሆኑና ህዝብን ትጥቅ በነፃ ላገዛዙ እያስረከቡ እጃቸውም እያውለ ብሎ ወደ ቤታቸው የሚገቡበት ሂደት አይተናል። የፋኖ አመራሮች በተለይም የበላይ እዝ አመራሮች ከስራቸው ያለውን ሰራዊት በመጠን ነረፍ እና የቡድን መሳሪያ በየትኛውም ሰዓት እንዲገኙ እንዳይሆኑ በማድረግ መክዳት የሚፈልግ ሀይል ስንት ደም ተተፍቶ የተገዛ መሳሪያ አን አንጠልጥሎ እንዳይገባ መግባት ከፈለገ እጅና አግኑ ይዞ እንዲቀጥል መስራት ያስፈልጋል ሲል ፋኖች በተለያየ አቅጣጫ እንግዲህ ልባቸው ትርታቸው የወረደ የሚገኝበትን ሀዘን ታም የተሞላበትን መግለጫ እየሰጡ ይገኛሉ። ይህ መንግስት ያቀረሉትን ሰላም ጥሪ አሁንም ይቀጥላል። መቶ ፐርሰንት ይቀጥላል። መቶ ፐርሰንት ክልል ወደ ሰላም ይመለሳል ነው። በአሸናፊነት ሀገራችን ወደ ሰላም ትቀጥላለች። በምስራቅ አፍሪካ በመሪነትም በተሰሚነትም ትቀጥላለች። ዘረኝነትና ጽንፈኝነት ይውደም። ውድ የቻና ቤተሰብ ተከታታዮች ላይክ ማድረጋ ቻናላችሁን እንዳትረሱ አዲስ የሆናችሁ ደግሞ ሰብስክራይብ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።